ሄሎ ኪራ ዴቭ የት ነህ ሜዳ ነኝ ከጽናት ጋር ምን ነው በታችኛው መንገድ ጋር ነኝ ቶሎና እንዴ ምን ነው ዴቭ ምን ተፈጥሮ ነው ጽናት ምን የተፈጠረ ችግር አለ እንደ እያለከለክ ነው ኧረ ምን ችግር ነው የችግሩ ቁልፍ ተገኘኩ መፍትሄዎቻችንን ይዤ እየመጣው ነው አታደርገውም ኪራ እንዴ ኪሩቤል እኮ ነኝ እና ሁሉንም ነው ይዘ እየመጣ ያለው አዎ ይልቅ ና በመንዳት ታግዘኛለህ። ጋሽ ሳይመጡ ቤት እናስገባቸው። እሺ መጣሁ። መጣው ምንድን ነው ዴቭ? እውነትን ብረት መዝጊያ ነው ያመጣሽው ኪራ? ሁሉንም ከብታስለቅቆ እየመጣ ነው። እኔ አለምንም። እውነትህን ነው ዴቭ? እታችኛው መንገድ ላይ ነው ያለው። በቃ መጣው። ኔ አንዴ ሀይ፣ ሰላም፣ ጤና ይስጥልኝ ጋይዝ፣ እንዴት ናችሁልኝ? ሰላም ነው ወይ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁልኝ? እንዴት እንዴት አላችሁልኝ? ያው እኔ ጠፋ ብያለሁ ማለት ነው። እንግዲህ ወቅቱ የእጃዛ ቀን ማለት የእረፍት ቀን ስለሆነ ያው አሁን ስና ጅማአ ብዙ አይመቸንም ወይም አይመቸኝም። እኛ የመድያም ቅመሞች እንዴት ናችሁልኝ? እንዴት ሰንብታችኋል? ግን እንዴት ነው ከእናንተ ለሁለት ቀናቶች እንኳን ቢሆን መራቁ ውይ ሲከብድ እርፍ ይሄንን ፍሩልኝ እና ኢትዮጵያ ስናሄድ እንዴት ነው የምንሆነው? እሱን እንግዲህ አላህ ያውቃል። ወደፊት ማለት ነው ወደ ማናቸውም ጋይዝ፣ ዛሬ ደግሞ መጥቻለሁ ማለት ነው። እንግዲህ እንቀጥላለን ፍትፈታችንን ማለት ነው ጽናት ድራማ ይዘንላችሁ መተናል ማለት ነው። ዛሬ ደግሞ ጦርነት ተከፍቷል ማለት ነው። ያው መቼም የሚያወጡ ጦርነት ስለሆነ ጦርነት ከፍተዋል። እንዴ ምን ሆነው ነው? ሰው እንግዲህ በስራው ሲመጣበት ጦርነት መክፈቱ አይቀርም ማለት ነው። እንግዲህ ከብቶቹ ተገኙ ወይ የሚለውን ነገር ለገበሬ ከብት ምን ማለት እንደሆነ አላወቁም መሰለኝ። ለገበሬ ከብት ምን ማለት እንደሆነ አሳይተዋቸዋል ማለት ነው። እስቲ ከብቶችን ይዘው መጣ። የብረት መዝጊያ ሆናለሁ ብሎ የመጣው የእንጨት መዝጊያ ሊሆን ሲል ታንገድ ያግዶ ቁሞ የብረት መዝጊያ መሆኑን አሳይቷል። እስቲ እንዴት የሚለውን ነገር አብረን ያለን ማለት ነው። ሀባይብ አብራችሁን ቆዩ። ጽና ፈታ እያላችሁ አብረንን ቆይ ማለት ነው። እንግዲህ በባለፈው ክፍለ ጊዜ ማለት ነው ኒና ያለውን ነገር እያጣራች ባለችበት ጊዜ ነገር ግን ዛሬ ደግሞ እንዳጋጣሚ አጋጣሚ ሆኖ ድንገት እየተከታተለች ስትሄድ እሱም ደግሞ ማነው ኬራ እንደሚከታተላት እሷም እነሱም አያውቁም ማለት ነው። ተከትለው ሲሄድ ድንገት ሰውየው ጋር ሲገናኙ ከብቶች ያሉበትን ቦታ አውቀዋል። ድንገት ሲመጣም ኒናም እንግዲህ ሽንቷን ማምልጧዋታል ማለት ነው። ያም ብቻም ሳይሆን ጫፍራራዋን ፀጉሯን መሽል ቆጥሎታል ማለት ነው። አዎ እንደዚያ አንዳንዴ እኮ ይፋ ሲወጣ ጥሩ ነው። ኤኒዌይስ ያም ብቻም ሳይሆን ግን ኒና ጎበዝ ናት የምር። በጣም ጎበዝ ናት ማለት ነው። ትችላለች። እንዲሁም ደግሞ ከብቶቹን ይዞ ያው ያሉበትን ስላወቁ እሷም ለመመለስ ሞከረች። ነገር ግን በዛብህ የሚባለው ሰውዬ ቢያገኛትም ቢያገኛትም ደግሞ ገፍትራም አምልጣለች። በጣም ጎበዝ ናት። እንዲሁም ደግሞ ያም ሰውዬ እንድታሳየን አለበለዚያ ከሚስቱ ጋር ያለህን ግንኙነት በይፋ ነው ለሱ የምንነግረው ብለው ይነግሩታል ማለት ነው። ከዛም እሱም ይህን ነገር እንዳይፈጠር እንዳያጋልጡ ብሎ ስላሰበ ከብቶች ያሉበትን ለኬራ አሳይቷል። ኬራም ደግሞ እንግዲህ ከብቶችን ይዞ ለዴቪ ደውል እና ጽናትም ደግሞ እንዴት ነው ከከተማ በመጣ ጎረምሳ እሱ ጋር እየዋልሽ ከብቶችን አሰረቅሻቸው ብላ እንዳትባል ለአባቷ ምንም ትንፍሽ ያለችው ነገር የላትም። አባትየውን በዛ በዚህ እያሉ ለሁለት ቀናት ቢያሰነብቱትም ዛሬ ግን ከብቶችን ይዘው መጥተዋል። እንግዲህ እሷን በጣም ደስ ብሏት በቃ ስትዘል ነበረ። አዎ አይ አሁን ነው አይ እውነትም የብረት መዝጊያ ነው ያመጣሽው ሰው እያለ እያፌዘ እሱን ከብቶቹን ሊቀበል ሄዷል ማለት ነው። ዴቭም እሱን ከእሷ ጋር ማየቱን፣ ጽናትን ከዴቭ ጋር ማየቱን የሚጠላው ኪራ ከዴቭ ጋር አድርጓት ሄዷል። ከደብ ጋር ደግሞ እያወሩ እንዴት ይሆን ይሆን አግኝቷቸው ይሆን፣ ወይስ ደግሞ እንዴት ነው ማድረግ የምችለው እያለች ብሶቷን ለሱ ስትናገር፣ ነገር ግን ደግሞ እሱ ድንገት ድንገት ኬራ ይደውል እና ደብ ላይ ከብቶችን አግኝቻቸዋል። ሆን ማን መሰልኩ ኪሩ ቤል እኮ ነው እያለ እየተጎረረ አንቺ እውነትም የብረት መዝጊያ ነው ያመጣሽው ሰው እያለ ሊቀበለው ይሄዳል። ለየትና እንዲሁም ደግሞ በጣም ጦርነት ነው ተብሎ የሚያሳየው ነገር ደግሞ የስኒ እህት ከውጭ ሀገር መጣች። ስኒ ደግሞ ኪራ ቤት ሄድና፣ ኒና ስለሌለች ኒና ደግሞ ያዘዘቻት ነገር ስላለ ከዚህ በፊት አስጨናቂ ወይም ደግሞ በሌለኛው ስሙ ማነበረ ተውት እሱም ደግሞ ስላለ እያስቸገራት ስላለ እያስቸገራት ደግሞ ያለበት ነገር ምንድን ነው፣ የቤቱን ካርታ ስጭኝ፣ የቤቱን የተጻፈበትን ፖስት ስጭኝ ማለትም ያው ታውቁታላችሁ። ኤኒዌይዝ እሷም ደግሞ ምን ታደርጋለች? ማርቤት ዱላፕ ውስጥ ታደርገውና ለሰኒ ማርቤት ነው ብላ ስለነገረቻት ሰኒ ደግሞ እቃል ውስቲን የመጣሁት እትልና አይ አይሰኒ ተሳስተሻል እቃል ውስቲ ነው ብለሽ መጥተሽ ተናግረሽ ለመውሰድ ታስቢያለሽ። ይ አይረጅም ሰው አንዳንድ ጊዜ እኮ ከባድ ነው። ኤኒዌይዝ ሰኒም ደግሞ ምን እቃ ብሎ ሲጠይቃት እሱ መቼም የሚፈልገው ያንን እቃ ነው፣ ያንን ወረቀት ነው። አይ ከአንተ የተደበቀ እቃ መቼም ጀግናነኝ። መቼም አንዳንድ ሰው ጀግናነት ጀግናነስ ሲሉት ትልቅ ጥፋት ያጠፋል። ጀግናነኝ የሚናገረኝ የለም በማለት እሷም ደግሞ ተነስታ ከማር ቤት ወረቀት ስታወጣ እሱ ነገር የእኔ ነው፣ ያው ስለረሳሁት ነው እንጂ የእኔ ነው፣ እኔ ነኝ ያስቀመጥኩት ብሎ ይላታል። ምን አገባህና ነው ደሞ አንተ ያስቀመጥከው? መቼም ደፋር ናት ደግሞ። ይ ከመቼው ቀን ወዲህ ነው አንተ ዝህ ቃ የምታስቀምጠው? አያገባህም፣ ዞር በል ትልና ያንን ወረቀት ይዛ ወደ ቤቷ ትሄዳለች። እሱም ደግሞ በብዙ ነገር ያስጨንቃታል። ይሄን ነገር እንደሚፈልገው እርግጠኛ ሆነች። እየፈራች ክያንም በቃ ራስሽን ጠብቂ እኔ ሄጃለሁ ትልና ተነስታ ትሄዳለች። ስኒ እንደፈራችውም አልቀረም። አስጨናቂ የሚባል ሰውዬ በጨለማ እቤቷ ይሄድና አፍኖ ከሆነ ሰው ጋር ይወስዳታል። እሷም ደግሞ እንግዲህ አይፈጠርም ያለችው ነገር ተፈጥሮባል ነበረ ቤት ብትመጣ ድንገት ሰርፕራይዝ እህትሽ መጣ። ሁለት ላት ድንገት ብትመጣ እህትዬቱ ቤት ውስጥ የለችም። ቤቱም እንዲሁም ተመሰቃቅሏል። ሰኒ የት ነች ብላ ልትቀውጦ ገባች። ሰኒም ደግሞ ታስራለች። አፍነው ወስደዋታል፣ አግተዋታል። ከዛም በመቀጠል ደግሞ እነ ኪራ ቤት ትመጣና ሰኒ የት ነች አይ ሰኒ እኮ እዚህ የለችም። ሄዳለች እኮ ኮ ወደ ቤቷ። ከዛም ክያም ደግሞ ትንሽ ከዋሩ በኋላ የምሩን ቁጥር ስጭኝ፣ እንዲያውም የምሩን ቤት አሳይኝ የምሩና የና ሆሜን ቤት ሲጀመር እንዲያውም አውቀዋለሁ ትልና ተነስታ እሷም ጀግና ነበረች። ያው የእህቷ እህት ተነስታ ነምሩ ቤት ብትሄድም ሰኒ ልትገኝ አልቻለችም። እስኪ ቀጣውን፣ ሰኒ ተገኘች፣ የሰማት ሰው አለ፣ ያወቀ ሰው አለ፣ የተደች ሰኒ የሚለውን ነገር አብረን ያለን። መልካም ሰኒም ደግሞ እንግዲህ አፍነው ስለወሰዷት ቤት መታ ስትፈልጋት ሰኒ እንዲ እንቅልፋም ተኝታ እኮ ነው። በቃ ቁርስ ሰርቸ ሰፕራይዝ ላርጋ ትለና፣ አይ እንደ ይሄ ነገር ትለና፣ መኝታ ክላሷም ስትገባ ስልኳ አለ። ስልኳን አንስታ እንዴ ሰኒ የት ናት እያለ በፍለጋ ላይ ትገኛለች። እህት እየቱም እንግዲህ አራስ ነብር ሆና ቅዱስ ለህበስ ደውል፣ እንዴ እስኪ እነምሩ ዘንድ ሆና ሊሆን ይችላል ብሎ እሱም ሸንገል ሊያደርግና ከሱ ጋር ትሄዳለች። እንግዲህ ሳኒን ያገታት ሰውዬ ደግሞ ከሁለት ሰው ጋር ነበር። እሱም ደግሞ ያንን ወረቀት ነው የሚፈልገው። ወረቀቱ ውስጥ ያለው የቤቱ ካርታ ስለሆነ እሱን ነው የሚፈልገው። እሷም ደግሞ ያው ደፋር ናት ትባል የለ። ጓደኛውም ደግሞ አስነሳት ማለት ያው የሆነ ነገር ስላደረጉባት እንድትነሳ አድርጋት ብሎ ያዘዋል ማለት። ቆይና ተማናችሁ የውልሽ ምርጥዬ እኔ እኮ የምፈልገውን ነገር ታውቂዋለሽ። ስለዚህ የወሰድሽውን ነገር ስጭኝ ከዚህ እንድትወጭ ከፈለግሽ ሲላት ምን አገባህ? እንደውም ጥየዋለሁ፣ ቆማ ምጭ በቆሻሽ አድርጌዋለሁ ትልና እዛው እንደታፈነች በኮንፊዴክስ ትናገራለች ማለት ነው። እሱም ደግሞ እውነቱን ይነግራታል። እኔ የተሾመ ልጅ ነኝ ማለትም የኪራ ወንድ በዋት ምን ማለት ነው ደግሞ ይሄ? መቼም የተሾመ ልጆች ኒና እንዲያለችው ያለችው ትንሽቷ ኢትዮጵያ ሆኗል። እህቷ ኪሩቤል የሚባለው ልጅም ማለትም ኪራ ክብሮም ሲገርመው ኪያ መጣች። ኪያ ስትገርመው ደግሞ እዚ ጋ መጥቶ ቤቱ ውስጥ እየበጠበጠ ይገኛል። ኪራ በገጠርፏ እያለ ችግሩም እዛው አልለቀቀውም። ቤቱ ሲመለስ ደግሞ ተመሰቃቅሎ ሌላ አለም ሆኖ ይጠብቀዋል። ምን ይፈጠራል? ወይኒኒና ወይኒኒና፣ ማንንም እኳ አታይም። ድንገት ኪራ ድረስ ሲልባት እሪ ብላ ስትጮ አፏን ይዟታል ማለት ነው። ሞች ምሷ አፏን ቢይዟት በመቀመጫዋ ማውራቷ የሚቀር ነው። ነገር ግን እንዴ ምንም እንደምንም ብለው ከዛ ግዲም እሷም ለመጥፋት ስታስብ በቃ ሰውየውም ደግሞ አልታየሁም አልታያስኩም ብሎ ከዛ ድምጥማጭ አባቱ ሲጠፋ፣ እሷም ደግሞ አሄዳለሁ ስትል ደግሞ አሻንጉሊት ይዛለች። አሻንጉሊቷ ጋር እየዋራች ስትሄድ ድንገት ያገኛትና በዛብህ በከረዘው ሊጎምዳት ነበረ። ነገር ግን እሷ እንደምንም ብላ አምልጣ ነበረ። ነገር ግን ድጋሚ ይዟታል። እንግዲህ አሻንጉሊቷንም አሻንጉሌቱ ደግሞ አንቺ እንዳትጮሽ ነግሬሻለሁኝ። እስኪ አሁን ዛሬ እንዳታስጮሻት ነግሬሻለሁ። አንቺንም እንደ ከብቶች ነድተው እንዲወስዱሽ እያለም ሲቀልድ ይባት ነበረ። ነገር ግን እንደምንም ብላ እባክሽ አፍሽን ተቆጣጠሪ፣ አፏን ይዟት ነበር ግን ኧረ ወይኔ፣ እሷ ምንድ የምንብላገላል ብላለች። አይኖ ከእሷ በፊት ግን ሰውዬው ከሄደ በኋላ እን እሱም ተከትሎ ማለትም አብሮት ያለው ሰውዬ ከዛ አብረው ሲሄዱ እሱም ተነጥሎ ሄዷን ነበረ። ከብቶቹን ምኪራ ላፍ ካደረጋቸው በኋላ ኒናን ቆምጦ ቆምጦ ጥሏታል። ነገር ግን ኒና ገፍትራው ሄዳለች ማለት ነው። እዲያ ይመች ሻቦ ግን ደግሞ ጸጉሯን ገፈፋታ። ያው እንዴዝ ነው አንዳንድ ጊዜ እውነቱ ሲታወቅ ነው። ጨፍራራ እኔ ግን የእውነት ማለት ነው ጸጉሯ የእውነት ይመስለኝ ነበረ። ግን ደግሞ ዝም ብላ ነው የምታደርገው። ያን ጥልቅ ነው መስል የሚደረገው ወይ መከራ። ኒናንም እንግዲህ ሰውየው አራውጦ አራውጦ ለቋታል። እንግዲህ አራውጦ ይዟታል እንጂ ማለት ነው አለቀቃትም። አራ ለቀቀኝ፣ አንሳፈፍከኝ እኮ አንሳፈፍ ከኝ እኮ አለችው። እውነትም አንሳፈፈ። ሲጀመር መንሳፈፍ ነዋች ነፍስሽ፣ መንሳፈፍ መንካፈፍ ነው ነፍስሽ። ከዛም እሱም እንደምንም ብሎ ለቀቃት። ምን ለቀቃት? እሷ ገፍተራ ለቀው ሄዳለች ማለት ነው። በጣም ጀግና ነች። ከዛም በመቀጠል እንግዲህ ስኒ እንዴት ታገተች ናት እህቷን መታለች። እንዲሁም ደግሞ እናታን ስለሚፈራት በፍርሀትና በቃ በፍርሃት የት የሚደርስ ራሱ ከቤት መውጣት አቅለት ነው። ለምን እንደሚፈራት የስኒን እህት አላውቅም። የስኒ እህት መጣች፣ ሌላ ሰውዬ ተጨምሯል። እናታ ለምንድን ነው የስኒን እህት የሚፈራት? ምን ነው ዘላ ጉብት ልብ ይመስለው እንዲ ወይስ ነፍስ ሼ ስለሆነ ነው ማለት? እሷም እሱም አንድ አይነት ሰውነት ያላቸው ይመስላሉ። እንዲያውም እንዲያውም የሆነ ጊዜ ላይ እህት ነው እንዲመስለው ነበር። ለምን እንደሚፈራት የሚፈራ አላቅም። አሁንማ ተገላገልኩ እኮ ተገላገልኩ፣ በቃ ከዚህ ራ ስራ ተገላገልኩኝ ብሎ ቅዱስም ይነግረዋል። በጣም ረብሾት ነበረ። አንዴም ቦጥዬ፣ አንዴ አበባዬ እያለ በጣም አስቸግሮት ነበረ። መታለታለች፣ አፉን ታስይዘዋለች ብለን ተስፋ እናረጋለን። ወይም ደግሞ ፈርቶ ለአንድ እያለ ሄድ ይችላል ብለናል ማለት ነው። ይቅርታ ባይብ ቀጣውን ፓርት ይዘን እስከምንመጣ ድረስ መልካም ያው። እንግዲህ ቀጣው ፓርት የት ሄደው ነበር ከብቶች ብሎ ፋዘር ይጠይቃል፣ ወይስ በቃላሪ ሳይሰማ ዝም ብሎ ይቀመጣል? እነሱስ ጠፍተው ነበረ ወይ ይነግሩታል፣ ወይስ አይነግሩትም የሚለውን ነገር በቀጣይ እናያለን። ግን እንዴት እንዴ ዝኩር ሆነን በጥሮ ነበር ብለው መናገራቸው አይቀርም። የሆነ ችግር እኮ ሲያልፍ፣ ችግሩ ሲያልፍ እኮ ብዙ ነገር ይወራል አይደለ? ችግሩ ላይ እያሉ ግን ተቸጋሪውም እንዲሁም ደግሞ መስማት የሚፈልገውም ሰው አይሰማም ማውራትም የሚፈልገው ሰው አያወራም። ችግር ሳያልፍ ማለት ነው። እነሱ እስካሁን አልተናገሩም። ከተገኙ በኋላ እኮ እንዴት ተፈጥሮ ነበረ ብለው መናገራቸው አይቀርም። ይናገራሉ ወይስ ዝም እንዲያሉ ይቀራሉ የሚለውን ነገር አብረን እናያለን። ግን ይናገራሉ፣ ምክንያቱም ድጋሚ እንዳይፈጠር ተብሎ ስለሚታሰብ ማለት ነው ከዚያም በኋላ እንግዲህ የብረት መዝጊያ መሆኑን ፋዘር ያረጋግጥና ጽናትን ይሰጠዋል ማለት ነው። እንደዚህ አይነት ነገር ነው የምንጠብቀው። እመሚ ለማናቸውም፣ ላይክ እና ሰብስክራይብ አድርጉኝ መልካም